ትፈልጋለች። እሺ፣ ምክንያት አላውቅም፣ ምክንያቱን አላውቅም ግን ከንተጋግላ የት ነው የምትሄደው? ተፋ አሁን እኔ ምን ላድርግ? ትላንትና ያለችግ ነገ በተግሮ አሁን እኔ እንደዚህ አንተን ለማናገር እንዳልችል ያደረገው። እሺ ምን አለችሽ? ተገናኝተን አናውቅም። ኬት ማለት እንዴት አወቀች? ምን ምን ገብቶ የጠራጠረሽ? በቃ አልተገናኘንም ካልኩሽ አልተገናኘንም። እኔ አሁን አላፈቀም። ብትችል ከህይወቴ ብትወጣ ደስ ይለኛል። እኔ እስከመቼ የፈለገ ጓደኛ አይደለም። ሶፊ በኔ ጉዳይ ላይ በዚህ ልክ ላይ አብራ አይገባም። በጥፊ መታችሽ? አይ ቆይ ቆይ፣ በጥፊ መታችሽ ወይ? ለምን አንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። ልጎዳ አልፈልግም። ተካረክልኝ እንስራ። እኔ ምንም አድርጌ አላውቅም። ምንም ማለት ነው አውቃለሁ ግን ስችል ግን እንደማደርግ አውቃለሁ። እኔ ጥቅመኛ ሴት አይደለሁም እንድታውቅ። ነገር ግን ደግሞ በጥፊ እስከ መምታት ድረስ እኔን ያደረሳት ነገር ነገር ምንድን ነው? እኔ አሁን ላይ

ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የእኛ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ኑሮ፣ ቤተሰብ፣ ናፍቆት እንዴት ይዟችኋል? ሁሉ ሰላም ነው? እኛ ጋር በጣም አሪፍ ነው። ዛሬ እንግዲህ በአዲስ ሀሳብ ነው የመጣ ነው፣ ምክንያቱም ክዩ ደውላልኝ ነበረ እና ትንሽ ድምጸቷን ምናም ነገር ስሰማው አነጋገሯ ጥሩ ስሜት ውስጥ ያለች አትመስልም እና ትንሽ እውነት ለመናገር ተረብሻለሁ። ላይክ ኪዩ በጣም ብዙ ነገሮች እየገጠሟት ነው። ብዙ ስትራግሎችን ያለፈች ሰውነች ምናምን ነገር እና ከነዛ ሁሉ ነገሮች ጋር አልፋ አሁን ላይ ያለችበት ሁኔታ ላይ ምንም አይነት ስትራግል እንዲገጥማት አልፈልግም እና በእኔ ደግሞ ከሆነ ሜቢ ብዬ እየፈራሁኝ ነው ማለት ከአኑ ጋር በተያያዘ ምናምን ከሆነ እና ደግሞ ኮዙ እኔ ነኝ ብዬ ማሰብ ሁሉ እየጀመርኩኝ ነው። አሁን ላይ በጣም ግራ እየገባኝ ነው እና ችግሩ ደግሞ የኔ ነው ብዬ ደግሞ ማሰብ ሲጀምር ደግሞ የበለጠ እየደበረኝ መጣና፣ ያው እንግዲህ ቪዲዮን አይታችሁታል ብዬ አስባለሁ። በጣም ከእናቷ ጋር በጣም ብዙ ነገር አልፋ ደክማ ምናምን ነው እዚህ ድረስ የደረሰችው እና እሱን ታሪክ ደግሞ ከሰማሁኝ በኋላ ለሷ ያለኝ ስሜት ለሷ ያለኝ ማሰብ ምናምን የበለጠ ጨምሯል። ምናልባት ይህንን ቪዲዮ ካላያችሁ ቶያ ቲዩብ ላይ ከኔ ጋር አንድ ፖድካስት ነበራት እሱን ብታዩት ሞር ስለ ኪያ ታውቃላችሁ። ስለ ኪያም ደግሞ ጥሩ አመለካከት የሌላችሁ ሰዎች እሱን ካያችሁ በኋላ አመለካከታችሁን ማደስ ትችላላችሁ ብዬ ተስፋ አደርጋለሁ። እና ላይክ በጣም ብዙ ነገር አሳልፋለች ለማለት ነው ባጭሩ። እና እንደዚህ አይነት ነገርና አሳልፋ ደግሞ አሁን ላይ ትንንሽ ነገሮች ተደራርበውባት ጭንቀት ሲፈጥሩባት ማየት በጣም እየረበሸኝ ነው። ብቻ አላቅም ምን ማድረግ እንደምችል አላቅም። ብቻ የተፈጠረውንም ነገር እስኪ ከመጣሽ በኋላ ጠይቃትና ያለውን ነገር አንድ ላይ ከእናንተ ጋር የምናውቅ ይሆናል። እስኪ ከመጣሽ በኋላ የምንቀጥልላችሁ ይሆናል። እስከዛ ድረስ ግን አብራችሁን ቆዩ። እንግዲህ ተመልካቾቻችን ኪዩ ስትመጣ ቀጥልላችኋለሁ ብዬ ነበረ። ኪዩ ደግሞ እየታየችኝ ነው። አንቺ አንቺ ስትመጪ ፀሐይ ራስ ጠለቀች፣ ደበራት

እንዴት ነው ስለቻችን? ከአምስት ሰዓት በኋላ ጠዋት ይባላል እንዴ? ነገርዋት ስለዚህ አግረ መንገዳችሁን እኪ፣ እሺ ምን እንደነሽ ነው? አማን ሁሉ ሰላም እና አዲስ በቃ በናፍኩሽ ቁጥር ሀሳብ እየፈጠርሽ ምናምን ለማግኘት ነው ትንገበገቢ። ኮርቶ ኮርቶ ቢሊመት ነው እኮ፣ እኔ ኮ ኩራት ራሱኮ ገደለኝ። ቶዬ እንዲሁን፣ ቶዬ እና ታው ምን አደለ ምን አለና ምን ሆንኩኝ? ጠቋቁቅ ፀሐዩ ነው እህ ፀሐዩ ነው። አሁን እኮ ከዚህ በላይ ጠቁር እኮ ነው። ለምን ይሄው ፊት ለፊቴ ፀሐይ ደቅ ብላ። ኧረ እባክህ፣ አይ ፀሐይ አይደለም። እሺ ሴት እኮ በግራ በኩል ነው የምትቀመጠው ይባላል። ያባባል ምን ነው በዓለም ሚስትም ካልሆንኩኝ አልሽ ገና ጎን ይወል ማን ነው? አንቺ ነሽ። አባወሮ አንተ ነ አባወሮ። ወደ ማባወሮ ደግሞ እኔ እና አንቺ ስንሄድ እኮ በዚህ ግፍተሽ ምንም ግንድስ ግንድስ ምንም ስትይ ባል ማነው ከሁለታችሁ? ልታስብኝ ነው? ተው ተው። እና እንዴት አለዋልሽ? ምን አዲስ ሁሉ አዲስ የሀገር አዲስ ምን ነው ሁሉ አዲስ፣ የሚያስገርም ነገር መሆን አለበት። የሚያስደስት ነገር እኔ ብዙ ጭንቀት መስማት እንግዲህ ነው ሰልችቶኛልና አዲሱ ነገር

ተመልካቾቻችን አይባልም፣ ህልም ተገልብጦ ነው የሚፈተው፣ ምናምን ይባል የለ በቃ እንዴ። ህልምሽን አሁን አንቺ ወስነሽው ነው ህልምሽን፣ በፍላጎት አደረግሽው እንዴ። መረርሽ ሊሆን ይችላል፣ ግን ገና ሳልቀምስሽ። ሁሉም ነገር ግን ጥሩ ነው። እኔ ከአንቺ ኪዩ ማልወደውን ነገር ልንገርሽ፣ በዚህ ቀን ያልወድም፣ እኔ በስትክል ተናገሪ። ሁሉም ነገር ጥሩ ነው፣ ሁሉም ነገር ጥሩ ነው ወይ ጥሩ ያለው ነገር አለ እስካሁን እኮ። ከመን ጉዳይ ስፔሲፊክ አድርጊልኝ እንጂ ሁሉም ነገር ከመን ከኔ ላይፍ ጋር ነው? ከስራ ጋር ከመን ጋር የሆነ ነገር ግልጽ አድርጊልኝ። ሲምፕል ላይፍ እንደሚመቸኝ በጣም በተረጋጋሚ ነገር ያለው ቀለል ያለ ላይፍ ይመቸኛል። በቃ ግልጽ ግልጹን ምናምን ነገር ደይነትን ወሬ እኔ ደስ ያለኝም እውነት ለመናገር ምን የተፈጠረ ነገር አይ ማለት ከኔ ጋር ግን ደስተኛ አንቺ ጋር ስሆን ደስታ ይሰማኛል። መጫወት መዝናናት፣ መፈንደቅ ያምረኛል። ከሚወዱት ጋር መጫወት ደስ ይላል። መደሰት እድሜን ይቀጥላል። ምን ማለት ነው እንኪ? የምርኝ ምን ማለት ነው አልገባኝም። በቃ የምሬን ነው ጥያቄ ነው። እኔ ደግሞ ቅኔ አታርጊብኝ አልከኝ። ቅኔ አላደረኩትም፣ ሪል ጥያቄን ጠየቁ። አይ እንደዛ ደግሞ ለማስ የሚያስብል ደግሞ ማየት ምክንያት የለሽም ብዬ ነው እህን ይካለኝስ ማለት አሁን ለምሳሌ አንቺ ስትመጪ ፊትና ጨግግብሽ አውቃለሁ ወይ ደግሞ ስትመጪ ሳልፈግግ ቀርቼ አውቃለሁ ያ ብቻ ደስተኛ መሆንን አለመሆንን አይወስንም እኮ። አሁን እንገናኝ ስትኝ አልገኝልሽም የመቸኝ ብዬ እሻቃለሁ ወይ ደግሞ እኔ ራሴ አንቺ እንገናኝ እስክትኝ ጠብቄ ሻቃል ለው እኔ ራሴ እንገናኝ ምልሻ ማለት የሆኑ የሆኑ እኮ ምክንያቶችን ማምጣት ይኖርብሻል አይደል? እንደዛ ለመገመት ጥያቄ መልስ ምንድን ነው ጥያቄሽ? እኔ ደስተኛ ነኝ እኮ እሱ ለመጠየቅ የሚያበቃ ምንም አይነት ምክንያት የለሽም ያ አለኝ ምን አይዞህ ስለ አንደኛ ነገር ብዙ ነገሮችን ሰጠኝ። አንተ ለምሳሌ ፍቅርን፣ ጓደኝነትን በቃ ሁሉንም። እስቲ እኔ ይሄንን የሰጠው ነገር አለ ለአንተ። ስለዚህ አንቺ ነሻ ደስተኛ ያልሆንሽው። ካልሆንሽም እኔ እየሰጠውሽ ከሆነ ደስተኛ ነኝ ማለት ነው ባጭሩ፣ አይደል? ምንም ግልጽ ነገር እኮ ነው አይደል? አታጣም ነገሩ እንዴት መሰለህ ወይ አንች አልገባሽም ነው እንጂ ምንም የሚያጣማምኩት ነገር የለም። እንግዲህ እኔ ሰጪ ከሆንኩኝ ፍቅርም ሰጥሽ ከሆነ ደስታንም ሰጥሽ ከሆነ በአንቺ ደስተኛ ነኝ ማለት ነው። ባይሆን አንቺ በእኔ ደስተኛ አይደለሽም እ ሌላ ነገር ሲሰጥ ከሰጪው በላይ ተቀባይው ነው ደስተኛ ነው አይደል? ይሄን አትክድ። ግን አሁን ላይ አላውቅም። እሺ አንቺ ደስተኛ ሆንሽ ነበልሽ ከኔ በላይ ደስተኛ ሆኚ ከዛ እና ምን ተረዳኝ። እኔ ላንተ ምንም አድርጊልህ አላውቅም። አሁን ላይ ሳስበው እና ሳደቀ ነገር ወደ ጉዳይሽ እሺ ነገር ሌላ ጥያቄ ጠይቄኝ እሺ ነገር የሆነ ነገር ስቴፕ ባይ ስቴፕ ነገር ችግር የለውም። አንቺ እባልሽ ስቴፕ ባይ ስቴፕ ጠይቂ፣ ደስተኛ ነኝ። እሺ እሱን አለፍኩኝ። ቀጣይ እርግጠኛ መሆን አልቻልኩም እስካሁን ድረስ ገ ግን ደግሞ ስቲል የምትጠራጠሪኝ ከሆነ በምን ላረጋግጥልሽ? ማለት ከእኔ ሌላ ሌላ ደስተኛ ሊያደርግ የሚችል ነገር የለም። በጣም ብዙ ነገር ይኖራል እንጂ ለምሳሌ ለምሳሌ ከቤተሰብ ጋር ማሳለፍ ደስታ አለ፣ ከጓደኞች ጋር ማሳለፍ ደስታ አለ። በቃ እኔ የተከበብኩት እንዳለ በቃ በደስታ ምንም የሚያስከፋኝ ነገር አይኖርም። የሚያስከፋኝ ነገር እንርቃለሁ ይሻል ከዚህም በፊት እኔ ግን ችግር ነው እያመጣው ያለው እኔ ደግሞ በተቃራኒ እንደዚህ አይነት ነገር አለ። ለምሳሌ ደውለሽልኝ ቶዬ ምናምን ነገር ብለሽ የሆነ የሀዘን አይነት ድምጽ ምናምን ስታሰሚኝ እውነት ለመናገር ትንሽ ትረብሽ ያለው እና ከዚህም በፊት ኢንትሮ ስገባ እየተናገርኩኝ ነበረ የጸቡ መንስኤ እኔ የሆንኩኝ ያህል እንኳን እየተሰማኝ ነው እና አሁን የሆነ እየደበረኝ ላ እየመጣ ነው ኪያ እውነት ለመናገር ማለት ነው እና ስለዚህ በግልጽ አማርኛ እየጠየቅሽኝ ከሆነ እኔ ባንተ ደስተኛ አይደለሁም ያልሽኝ፣ እንደዛ ከሆነ ኖርማል ነው። ሁሉንም ነገር ፊክስ ማድረግ እንችላለን። እሱ ለኔ ማግኘት በጣም ትልቅ ነገር ነው። ግን እኮ ታዲያ ምንድን ነው ታዲያ የተፈጠረው? ማለት ሁኔታዎቹ ያለሁበት ነገር፣ ከዛ ሰላም እንዳገኝ ብቻ ብለህ ከኔ ጋር ያለህ ነው? ንገረኝ እስኪ። አንተ አብረኝ ያለው ለምንድን ነው? ደስ ስለሚል። እሺ፣ ነገርሽ ደግሞ ማታምኝ እንኳን አታይቀኝ

ያልከፈለ ገና አለ ወይም ትናገሪ እኮ ነው የምትክል፣ ንገሪኝ። እኔ ላንተ አልገባህም እንዴ? በምን በቃ በሁሉ ነገር። ኪያ እንደዚህ ነው የምታወሪው? ሌላ ጊዜ ነው ወይ ዛሬ ነው እንዴ? እኔ እንትን ፊልም አስመሰልሽ እኮ ነው። ላንተ አልገባህም። እኔ ወደ አለው ቀጥታ ይሁን እሺ። ነው የተፈጠረውን ነገር ንገሪኝ ኪያ። የምር እያስደበርሽኝ ነው። እሺ፣ ቆይ ማለት አሁን እኔ የእኔ ጓደኞች ተወዬ፣ እኔ መሰለስ ስላገኘች በጣም ደስ ይላል። ተውዬ ማለት ጥሩ ሰው ነው፣ እንዳትጎጂ ምናምን ነው የሚሉኝ። የአንተ ጓደኞች ስለኔ ምንድን ነው የሚሉ? አግኝቻቸው አላውቅም ሰው እያልኩ አይደለም ስለኔ ምንም። እነሱ ደግሞ በአንቺ ደስተኛ ናቸው። ምን የተለየ ነገር ሊሉኝ ይችላሉ? ተሰብያለሽ። ኦኬ፣ አሁን የሆነ ነገር ከቤቱ ጋር ምናምን በተያዘ የሆነ ነገር ሳደርግልሽ ላይክ ጥቅመኛ ምናምን አድርገው አሰቡሽ። እሱም ደግሞ ላይክ ጊዜያዊ ነው እንደ ብድር ሌላ ሰው ጋር ሌሎች ሰዎች፣ እሺ ሰው ችግር የለውም ያሰበችው ሰው ማለት በአንተ በኩል መሆኑ ነው። በጣም ያስጠላል። እንዴት ያ ነው እሺ ነገሪ ከኔ ጋራ ደስተኛ ይህን ነገር መናገር ፈልጌው አይደለም፣ ግን ከኔ ጋር ደስተኛ ካልሆንክ እኔ ደስታ ላቆረፍድ አልፈልግም። ተረዳኸኝ? ጭራሹን ላቆረፍድም አልፈልግም። ሲመቸሽ በኋላ ልምጣና፣ እኔ በኋላ ትነግሪኛለሽ እኮ። በስተክል ንገሪኝ፣ ምንድነው የምታዘግኝ ምናምን፣ እንደዚህ ዙሪያ ጥምጥም ምናምን ነገር እንዴ? የተፈጠረውን ነገር ንገሪኝ እንዲ። ስንት ደቂቃ ይኸው፣ ከተገናኘን ስንት ደቂቃ፣ አስራ ምናምን ደቂቃ፣ አስራ ምናምን ደቂቃ አንድ ነገር ለመናገር እንዴ አዛክሽኝ፣ በጣም ይሁን። ሰሎ ሰሊናን ሰሎ አዎ፣ እና እና አኑንም ጠርታው ነበረ። እሺ፣ እንድታደርግ ትፈልጋለች ፈልጋለች እና እሱ አይደለም የሚያሳስበኝ። እንግዲህ ግን ማለት ያለችው ነገር ቶዬ ላይ የተጫወችበት ማሰሉናት እንደዚህ ልጅ ቶዬ ከአንቺ ጋር ደስተኛ አይደል ያልከኝ? አሰራ ጠይቅኝ። በቃ እሺ። ታዲያ አትሊስት የምናገረውን ማትሰሚኝ? እሺ ለምንድን ታይሽኒም ላር ትናንትና እሷ ያለችኝን ነገር ብታግበሩ አሁን እኔ እንደዚህ። እሺ ከሰላም ጋር ማናት ከፍቅር ጋር። ከዛ በኋላ ተገናኝተን አናውቅም ከሰላም ጋር ቆይ ግን ፈልሻለሁ ብላ ጠራች። አሁንም ጠርታው ነበረ። ማለት የሚገባኝ ከሆነ ችግር የለውም ግን እኔ የማይገባኝ ነገር ነው ብዬ ስላሰብኩኝ እንደዚህ አንተ የማትገባኝ ልትሆን ትችላለህ አውቃለሁ። ማለት ለእኔ የምትገባ አይደለም። ከኔ በላይ የሆነ ሰው ሊገባህ የሚችል አይነት ሰው ነው። ግን እንዴት ልጅ ጋር ላ ምሽ ሌላ ታቃ ካንተ ጋር መሆን እንደሌለብኝና እንድንለያይ የነገረች እኮ ምንድን ነው ምክንያት ያለች እህ ምክንያቱም እሷ የመሰላት አሁን እንደ ሴቶ ያ አኑ ፍቅር እንዳልወጣለን አንተን መጠቀሚያ እያደረኩህ እንዳለው ነው ያው እሷ የመሰላት ያለው መቼ ያልኳት እንደዛ ስየምሬ ይነሱ ተገናኝተን አናውቅም ካልኩት ማለት እንዴት አወቀች ምን ምን ገብቶ የጠራጠርሽኝ በቃ አልተገናኘንም ካልኩሽ አልተገናኘንም እንዳይኖር ገባኝ እኮ እኔም ደግሞ ግልጾኝ እየነገርኩሽ ደግሞ ማታምኝ፣ እንኳን ጠይቄ ያልኩሽ ኬታውቃ ነው ምናምን ነገር አትበይኝ። በቃ ተገናኝተን አናውቅም ከዛ በፊት አላውቅም። ግን እኔ እጠይቃታለሁ፣ ለምንድን ነው እንደዛ አለችሽ ትይ የምር ጠይቄልኝ ብያት፣ አይደለም ከአንቺ ጋር ይክፋኝ ይድላኝ ምንም አውሪቻት አላውቅም። ሲቀጥል ደግሞ የኔ ህይወት የኔ ነው አይደለ? በእኔ ህይወት ላይ እሷ ጣልቃ የመግባት ምንም አይነት መብት የላትም። ትንሽ አጉድን እንኳን ነገር ካለ ለእኔ ህይወት ነግረኝ ደስ ይለኛል። እኔ ጥቅመኛ ሴት አይደለሁ። ሁሉም ሰው እሱ ፊት እኮ እንዴት እንደተናገረችሽ ስላልገባ ነው። አኑ ፊት ጠርታ ምን ያህል እንደተናገረችኝ ብትጠቅኑ እንደዚህ አትለኝም ነበረ። አንተን እንደዚህ በስክሪፕት ለመናገር የቻልኩት እራሴን ለማረጋጋት ስለሞከርኩኝ ነው። በቃ ሁሉም እየመጣ ነው። እሺ ነውን፣ እሺ መቀሽ፣ አሁንም የሚያስለቅስሽ ነገር የለም። እኔ እና ሷ ጋር ያለው ነገር እኔ ራሴ ጨርሰዋል። እየነገርኩ ያሉት ሁኔታውን መንገድ ስለምፈልግ ነው። ከእኔ ጋር ደስተኛ አይደለም። እኔ ብቻ ደስተኛው ያሉትኝ ይሄ ከሆነ ንገረኝ። ምክንያቱም እኔ የራሴን ብቻ ደስታ እያሳደድኩኝ አንተን መግዳት አልፈልግም አንድም ቀን እኔ ደስ ያላለኝ ቀን የለም፣ ከአንቺ ጋር ሆኜ እያልኩሽ ነው። እነ ደግሞ ማታምኝ ከሆነ ወይ አጠይቂ። እሷ ስላስቀየመችሽ ማስቀየም አንድ ነገር ልንገርህ፣ እሱ ፊት የተናገረችኝ ንግግሮች ደስ አይሉም። እሺ፣ ምን አለችሽ? ምንም ትበለኝ አሁን ያለችኝን ነገር ቃል በቃል ለአንተ መናገር አልችልም። በቃ ግን ደግሞ በጥፊ እስከ መምታት ድረስ እኔን ያደረሳት ነገር ምንድን ነው? ቆይ የሆነ ነገር ማታ ከሆነ ምንም ነገር ማትል ከሆነ እኔ ሁሉ ሰው እየመጣ እኔ ላይ ነው የሚጮኸው፣ ማለት ነው። በጥፊ መታችሽ። ለምን አላውቅም። ካንተ ጋር እንድላይ ትፈልጋለች፣ ምክንያቱን አላውቅም። ሁሉም ሰው አይ በኋላ ብናወራ ይሻላል። ግን ማለት የዚህን ያህል ድረስ በእኔ ላይ መወሰን ምንም አይነት መብት የላትም ምንም። ሲቀጥል ደግሞ እኔ ነኝ ባለ ጉዳዩ አይደል? እኔን መታ አላወራችኝም። እኔን አውርታኝ ቢሆን እንኳን አንድ ነገር ነው ቢያንስ፣ እኔን አውርታኝ እኔ ጋ ስሜት ከሌለ ወይም ደግሞ የመደበር ስሜት ካለ፣ እየከፋኝ እንደሆነ ምናምን ነገር ነግሪያት ቢሆን አትሊስት እንደ ቤስት ፍሬንድነት ለኔ ተቆርቁራ ነው ልል እኔን እንኳን ሳታወራኝ አንቺ ጋር መጣ። በዛ ልክ ተናግራ ፕላስ መምታት ድረስ ይሄ ልክ አይደለም ኪያ። እኔ ብቻዬን ብታደርገው ችግር የለውም ግን አንድ ፊት እንደዛ መናገሯ። አምናም እሱ እንደፈለገ ያወራ ምናምን ይደሰቱ እኮ አይመለከተኝም። ስለሱ እሺ እሱስ ምንድን ነው የሚለው? ለምንድን ነው የመጣው? መታረቅ አይፈልግም መታረቅ አልፈልግም ምናምን ነገር ከሚስቴ ጋር ጥሩ እና ምን ልትሰራ መጣ? ሊሰድበኝ ነው አይመጣ ሌላ ምን ነው ግን፣ በቃ ሰላም እፈልጋለሁ እኔ ወልቅ አሁን ላይ ደስተኛ ማላረግ ከሆነ ልረቅ። ምክንያቱም እኔ እንዲሁም እንደ ኮተት ነው ሁሌ የሚከተለኝ ሀዘን። ስለዚህ አንተንም ምን አንተንም ቢሆን ሀዘን፣ ያንን የጭቅጭቅ ህይወት ከአንተ ጋር መድገም አልፈለም። ሁሉንም ነገሮች ጓደኞች ይሄን የሆነ ነገር ስላለ ምን ነው ነው በችኮለ ወሰንኩት። እንደኔ ሰው ምናምን ስቆጥረሻ አንቺ እያገለልሽ ነው። አንድ ሰው ስለተናገረሽ ብቻ እያገለልኩ አይደለም፣ ግን የብዙ አመት ጓደኛ ናት አይደለ? የፈለገ እንዳትጫወቺበት መረነሽ ምናምን አቃሎ መራል ልሆን ይችላል። ግን ደግሞ እንዳንተ አይነት ብዙ ለታ ያለልኝ ሰው ላይ መጫወት አይነሱ አይደለም። ጉዳት ጭራሽ ማልፈልገ አይነሱ ነኝ። ጉዳት ጭራሽ አልፈልገውም። ቶይ ግን ደግሞ ደስተኛ ላርግ ካልቻልኩ ደግሞ ምላርግ። በቀ የኔ ጉርለት ነው። ጉርለቴን ደግሞ መቀበል ማልችል ኮነ፣ እሺ ምን ላድርግ? ሁሉም ሰው እየመጣ እኔ ላይ ዘፍናል። ሁሉም ሰው እየመጣ ወይስ አሁንም ድረስ እንትኔ እኔኮ እንዶም እነሱ ፊት ለማስመሰል አልቻልኩኝም። በቃ የዛው ምናምን ነገር ሰላም ሆኜ ምናምን መንቅርቅር እያልኩኝ ነበረ። ከራሴ ባህሪ ውጭ የሆነ ነገር ወደ ማስመሰል ገባሁ። እኔ ራሴን ሆኜ ነው የምኖር ምፈልገው ቶፋ ራሴን ሆኜ አሁን እኔ የነገርኩህ ከአንተ ጋር ያለውን ሁኔታ ማወቅ ስለምፈልግ ነው። ይ ልግ ወደህ አልፈልግ መቃ ኪያ ጨረስን እኮ ከኔ ጋር ያለውን ነገር ነገርሻለሁ፣ ግን ደግሞ አንቺም ከእነሱ አትባሽብኝ ብናትሽ ምንም ከአኑ ምንም እኮ እየተለየሽ እኮ አይደለም። በቃ አኑን ከኔ ጋር የጣላበት መንገድ አንድ አለማመኑ ብቻ ነው። እሺ፣ ቆይ ከዚህ በላይ እንድታደርግ ይመስለሻል? መቼ ነው የመጣኝ? ነገረች። የፈለገ ጓደኛ አይደለም፣ ሶፊ በእኔ ጉዳይ ላይ በዚህ ልክ ሊያብራራ አይገባም። ይገባም ወንድሜ እንኳን ነው የምልሽ። ወንድሜ እንኳን መጥቶ ስለ እኔ መወሰን አይችልም። ሲቀጥል ደግሞ እኔን እንኳን ማውራት አለበት፣ ወንድሜ እንኳን ቢሆን እኔን አውርቶኝ ቶዬ ምን እያደረክ ነው? እያደረክ ያለው ነገር ልክ አይደለም። እንደዚህ አይነት እንደዚህ አይነት ነገር ላይ ጥሩ ነገር አይገጥምም ብዬ አስባለሁ ምናምን ነገር ብሎ የራሱን መጀመሪያ ምልከታ ሊያሳየኝ ይገባል። አንቺ ጋ ከመምጣቱ በፊት እሷ ማን ስለሆነች ነው በዚህ ልክ ልትናገርሽ የምትችለው? ምናገራኩ ልክ ነው። አክብሬት በጣም ብዙ ሰዓት ታግሻለሁ። ኢቨን በጥፊ ከመታችን ሰዓት በኋላ ራሱ በጣም ብዙ ሰዓት አብረት ቆይቻለኝ። እንደዛ አሁን እየሰደበኝ እንደዛ እየተሳለቀብኝ እንኳን ጓደኛ ስለሆነች አክብሬያት ቆም ያለውኛ፣ እዛ ቦታ ላይ ግን ደግሞ አወራሪ ልክ ላይሆን ይችላል፣ ግን ደግሞ በዛ ሰዓት ላይ ማውራት ያለብኝ እንደዛ እንደሆነ አሳምሮ ያውቃል። ምክንያቱም እሱ ፊት እንዴት ነው ለወራ ምችለው? እሺ፣ ስለ ፍቅረኛው እያወራ ምን አገባኝ? ግዴታ ስለ ፍቅረኛው እያወራት ከሆነ እኔ ቆሜ ማዳመጥ አለብኝ? ስለሱ ፍቅረኛ ህይወት ወይ አሁን እሱ ምን ይፈጠር ነው ቆሚ ነው ምሳናት አንደኛ ነገር እሱ ነው ይዟት የመጣው፣ ነው ወይስ ምንድን ነው አልገባኝም። እሱ ነገር ነው ለነገሩ፣ ከሱ ውጪ ማንም ሊነግራት አይሽልም። እኔ ማንም ጋር ችግር የለብኝም። አሁን ቆይ ምን አስለቀሰሽ? አት ከፋኝ። አንቺ ለዛሬ እያበሳጨሽ አባብልሽ አዝኗለካስ ለብሽ ደስታን የለውም እንዳላይ አዝነሽ እንዳላይ እንዳላይ ከፍቶሽ እንዳላይ፣ እንኳን አዝነሽለት ይህን አለም ቀደኝ። የምር እኔ ላይ ጉድለት እንዳልተሰማኝ ለአንተ ምንም ነገር አድርጌ አንተ ካረክልኝ ንዛ እኔ ምንም አድርጌ

በቃ ጓደኛ ስለሆነች ሆነ የየቹ ነገር አለ በሚለው እና ደግሞ ሁኔታውን ማወቅ ስለምፈልግ ከኔ ጋር ደስተኛን አይደለ የሚለውን ነገር ማወቅ ስለምፈልግ ብቻ ነው። ለዛ ነው ያወራሽን እንዳምንሽ ጠብቂያለሽ። አሁን ከአንቺ ጋር ደስተኛ እንደሆንኩ ጠፍቶሽ ነው? ወይስ በቃ አታልቅሽ ፈታ ቤት በቃ ሌላ ተጫመር ጉዳይ አለሽ ልታወሪ? በቃ ትንሽ አንቺ ረፍት አርጊና ትመጫያለሽ

ነገር እንግዲህ ያጣርተን የምንደርስበት ይሆናል ብቻ ሰላም ሁን።